ዘንድሮ የተሻለ ትምህርት እያገኘን እንገኛለን። ምክንያቱም አምና የተሻለ አላገኘንም ነበር። ትምህርትም ተቋርጦ ነበር፣ ጦርነትም ስለነበረ ትምህርታችንን በደንብ አልተማርንም ነበር። አሁን ግን የሚኒስትሪ ተፈታኝ እንደመሆናችን መጠን መምህራንም ለኛ እያደረጉትና እየሰጡን ያለው ነገር በርካታ ሲሆን፣ ቱቶሪያል እየተጠራን መምህራንም እኛን እያገዙን፣ ተማሪውም እየተቀበለና ና በስርዓት መምህራንም እኛን እያገዙን እኛም እየተማርን ነው። ትምህርታችንንም ቀጣ ግን ለቀጣዩ ፈተናችን በስርዓት ለመፈተን ብለን እያነበብን እና እያጠናን እንገኛለን። እኛ እኛ እየተማርን ወደ ገጠር አካባቢ የማይማሩ ተማሪዎች አሉ። ይሄን እድል ስላገኘን በጣም ደስ ብሎናል። ምክንያቱም አንዳንድ አካባቢዎች ጦርነት በመሆናቸው ምክንያት የኛ ጓደኞች፣ የእኛ ቤተሰቦች፣ ዘመዶቻችን ትምህርታቸውን አቋርጠዋል። እኛ ግን አሁን በተረጋጋ ሁኔታ ላይ ስላለን ትምህርታችን እንቀጥለናል ማለት ነው። እናም ደግሞ ለሌሎች ተማሪዎች የምመክረው ነገር ደግሞ ትምህርታቸውን ሳይዘናጉና ወደ ሌላ ነገር ጦርነቱን እንትን ሳይሉ ጦርነቱ አስከፊ ነው ነው ጉዳዩ በጣም ከፍተኛ ነው። ትምህርት እንዲሰጥና ተከፍቶ ተማሪዎች በስርዓት ትምህርታቸውን እንዲቀጥሉና አሁኑ በደንብ አጥንተው ለሚኒስትሪ ፈተና የተሻለ ውጤት አስመዝግበው ሀገራቸውንም የትምህርት ቤታቸውን ስም እንዲያስመዘግቡ ከፍ ያለ ነገር እንዲያደርጉ እመክራለሁ።